በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥም በውጭ ሀገርም ያላችሁ የመጥመቀ መለኮት ቅዱስ ዮሐንስና የታላቁ ጻድቅ አባታችን የአቡነ ገብረ መንፈስ ቅዱስ ባለማሎች እንደምን ሰነበታችሁ? እንኳን ለዚህ ዕለት ለዚህች ሰዓት አደረሳችሁ አደረሰን። እንግዲህ እንደሚታወቀው ይህ ታላቅ ቦታ ሰው አጥቶ የሚያየው አጥቶ ይሄ ሁሉ ችግር ሲደርስበት ቤተክርስቲያን ብዙ ሀፍት ብዙ ምዕመናን እያሏት ይህ ጉዳት ሲደርስበት ማንም አስታዋሽ አልነበረውም። ነገር ግን እግዚአብሔር ሲፈቅድ ነውና ስራ የሚሰራው እግዚአብሔር ፈቅዶ እኛ ይህን ቀርጸን በፌስቡክም ሆነ በቲክቶክ የተለቀቀውን መረጃ መሰረት አድርጋችሁ ምንም ሳትጠራጠሩ አደራችሁን ለእግዚአብሔር በመስጠት በለገሳችሁት ገንዘብ አንድ ሚሊዮን አራት መቶ ሺህ ብር ደርሶን በዚያ መነሻነት አሁን ስራ ጀምረናል። እንኳን ደስ አላችሁ፣ እንኳን ደስ አለን። ስለዚህ አሁን ይህ ስራ እንዳያቆም ያስጀመራችሁትን ስራ ለፍጻሜ እንዲደርስ በታላቁ ጻድቅ በአቡነ ገብረ መንፈስ ቅዱስ ስምና በመጥመቀ መለኮት በቅዱስ ዮሐንስ ስም እንማጸናችኋለን። አሁንም እውነት የቤተ ክርስቲያን ሰው አጥት አይደለም፣ መረጃውን የሚያዳርስላት አጥቶ ነው እንጂ መረጃው በትክክል ከተዳረሰ እንኳን ይሄንና ሌላም ቦታ መስራት ይቻላል። እኛ አሁን እየጠየቅናችሁ ያለ ነው አዲስ ቤተ ክርስቲያን እንስራ ያልናችሁ አይደለም። የነበረውን የአባቶቻችን የቅዱሳን አጽምና ቅርሳችንን ጠብቅ እያልነ ስለሆነ ሁላችሁም የረዳችሁንን እያመሰገን ያረዳችሁም ከበረከቱ እንድትሳተፉ ጥሪያችንን እናስተላልፋለን። ሰላም። እግዚአብሔር ከሁላችን ጋር ይሁን።